ሳልመልስ ብቀር እጅና እግሬን ተጠርንፍ። አይደለም አቆይ፣ እጅና እግሬን ተጠርንፍ፣ ፍርድ ቤት ሂጅ፣ ሶስት ሺህ ብር ልካፍል። ዋ ማርያ፣ እንዴት አለገር ነው ሰፈር ማዬ፣ በፊርማዬ እመሰክራለሁ ይላል።

ሰው ቢሰማሽስ? እንደው እንዴት አልነገርነው? ሰው ቢሰማ ባይሰማ እንዴት? ተዚህ ሰፈር እንዴት የማያውቅ ሰው አለ? ምን የምን አራጣ ነው? እንዴት ሌላ እንዴት ማነው አራጣ አሁን

እንዴት መብሬ፣ ተወው እንጂ እንደ ተለመደው፣ እውነቴን ነው እንጫወት እንጂ እንዴት አለ ነገር ነው። አይ አራጣ ምናምን የምትይው ነገር ተተውሽ፣ እናወራለን። አለበለዚያ በለዚህ ወደ የምትሄጂበት እንጂ፣ እኔም ወደ የምሄድበት። አይ ግድ የለም ይሁን። እሺ፣ እንደው እውነቴን ነው የምልህ። እሺ፣ እንደው ችግር የለም፣ ያው ነው በተዘዋዋሪም ጉርሻ ማለት ነው። ግድ ያለ አትናድድ፣ መብሬ፣ ልሙትልህ፣ እንዲህ አትናደድ፣ ጥሩ አይልም እኮ እና ቴ ለጤና አስጥሮ የለም እኮ። እንዴት አለ ነገር ነው! የምትሰራው ስራ በግልጥ ሲነግሩ እንዲህ መናደድ፣ እንዴት አለ ነገር ነው። አይ ቢሆንም ወርቄ ጥሩ አልሰራሽም፣ እንደዚህ አይባልም። እንኳን እኔ አራጣ የሚባለውን ነገር የውታች ሰሞኝ እንጂ በሽልማት መልክ ነው ሰውም የሚሰጠኝ እንጂ የምን አራጣ ነው? ደም ለም እንደው እናቴ የልሙት እንደው እናቴ የነ ተው እናቴ፣ ይሄንን ሽንገላውን ተው እናቴ፣ ለሌለው ተጠቀመው። እኔ ወርቄ ታውቃለህ፣ የተማርኩ የተመራመርኩ እኔ እንት ወዳ እንዴት የሰለጠንኩ ስልጡን ሰው ነኝ፣ ታውቃለህ እንዴት አሁን ምን ፈልገሽ መጣሽ ነው? ወደ ጉዳይሽ። እሺ አይ መብሪት ስትቷኝ እናቴ ያለሁበት ጉድ እውነቴን ነው የምልህ። ዶ መብሪት መብሪት፣ አይ መብራ አለ፣ አይ መብሪት እውነቴን ነው። ደግሞ እኮ ሰማሁ ልህ ደግሞ ረስቾታል ነገር ምን ወን ደግሞ ይሄን መንገዱን ልታሰራልን ነው አሉ። ኦሆ ወይ ግን ማን ነው ይሄን ሁሉ ነገር የሚያወራ? እንግዲህ ተበድረው የሚከፍሉት ይሆናሉ እንጂ እኔ ምን አውቄ። እንግዲህ አሁን ይሄ ወሬሽ ምናምን አልጣመኝም እንደው አልተመቸኝም። አሁን የመጣሽበትን ጉዳይ ንገሪኝና አንቺ ወደ እምትሄጂበት ጅኔ ሞደም ያድበት እንዴት አልነገር ነው። እኔ እንግዲህ መብርዬ እውነቴን ነው የምልህ። ተናገር ወይዞሽ ተናገር። እንግዲህ ታውቃለህ አንተ መብርዬ እውነቴን ነው የምልህ። አትርፋህ መጣህም እንግዲህ የራሱን መጣ። አራጣም ሆነ ጉርሻ ግድ የለም ይሁን፣ ዋናው ማሰራት ነው። እነቴ አራጣ አራጣ ትበይብኝ? ወርቄ እንግዲህ ዋ ምን ስሜን ልታጠፊ ይፈልግሻል? እንዴታ የምን አራጣ ነው የምትይኝ? ተው እንጂ መብሬ፣ ጌታል ነገር ነው ሳይ ሰው የሚሰራው ነገር እንዴት ያሳፍሯል። ጥቅሙን ወደ ስሙን ጠልተህ እንዴት ነው መብሬ? ተው እንጂ ሰው ያለውን ገንዘብ አውጥቶ ያሰራ ባለ አራጣ አበዳሪ አይባልም። ምን ይባላል መብሬ? አይደለም እኔ እኮ በማሰራት አይደለም። አሁን እንደው ስንት ስንት ትመልሳለህ ታስመልሳለህ? እሺ ወይ ግን ይኸው ሁሉ ምንድን ነው ገንዘብ መብሬ አለ እ መብሬ እናቴ እኔ አለ እውነቴን እንምልህ እስቲ ተናገሪው። አይ መብሬ አቤት የእሱ እንደው ቸገረች ቸገረች እና እንደዚያ ሆኖ አ ወይ መብሬ ይኸው ሁሉ ዙሪያ ጥምጥም እንደው ብር አበድሪኝ ለማለት ነው። እንዴት አልነገር ነው መብሬ ተው እንጂ እንዴት ነው እኔ ስራ ነው ብዬ ነው። እንዴት ነው ሻይ ቤቱን ተተውኩ፣ በኋላ እንዴት ወደዚህ አይል እንደበጠ ስራው እሱን እንግዲህ ሄቄ ልስራ ለሚል ሳይሆን ልብላ ለሚል ሰው ነው የሚተባበርና እንግዲህ እኔ ልስራ ሰውም እየተገናኘ ብዙ ነገር ብዙ ነገር ብዙ ገንዘብ ያግኝ አብረን ሰርተን እንልወጥብን ጭራሽን የእኔን ሻይ ቤት አዘግቶ አሸሸ ገዳሚ ሆነ። የዝቄ ሰው አይ ለዛ ነው መብሪያ በተዘዋዋሪ እና አሁን እንግዲህ በጉርሻ በአንተ ስም ጉርሻ በሌለው አራጣ ብለህ መጣል። እንግዲህ አሁን ተናግረሽዋል። ቆይ ስንት ነው የምትፈልገው? እኔ እንዲያው ችግር የለውም አሁን ቸገረኝ እኮ ብትይኝ ይሄ እዚህ ሁሉ ባልተዳረሰ። አሁን ስንት ነው የምትፈልገው? ቀላል ቀላልናት እሱስ

እሱማ አንነጋገርም ግን ትንሽ በዛብ አይ በዛም ግዴ ግዴለም ተዛም ተዛም ብዬ አመጣዋለሁና መመለሱ እንዳይከብድሽ ብዬ ነው። አይ እንግዲህ መብሬ እኔ እውነቴን ነው የምልህ። እንግዲህ አይ እኔ ችግር የለብኝም፣ እሰጥሻለሁ ችግርም የለው። እኔ እመልሳለሁ ታውቃለህ እኔ ወርቄ ብናቴ። ግን ለመቼ ነው የምትመልስ? እንዴት መብሬ ገና ሳልወስደው የምመልሰውን ቀንም ታሳስበኝ? አይ እሱም እንግዲህ

ምን አሁን አንድ ሺህን ብር ለማግኘት ስንት ስንት መከራ አይቼ፣ ስንት የሰው ፊት አይቼ እንደው ወደ ሰማይም ቢሆን እንደው ይሻላል። እንደው ድንጋይ ፈንቅዬ ምንም አልልዋል። ማለዱበት የለም እኮ እንደው ለገንዘብ እና ምናምን እንደው የምንነጋገር ሰዎች አልነበርንም። እንደው ይሄ ምን ትመልሺው አይመስለኝም። ልስጥሽ እንጌታ ተሽው ታውን ጀበሪ ግን ማለት ነው አረኛ እናንተ ታዲያ እንዴት አለ ነገር ነው እንግዲህ፣ ትሰጥ እንደሆነ ስጠኝ። እንዴት አለ ነገር ነው። እኔማ እሰጥሻለሁ። ኋላ መምጫው መመለሸው እንዳይከብድሽ ብዬ ነው እንጂ እኔማ እሰጥሻለሁ። አንደዚህ ወጥት አንደዚህ ግብት ይያርግራጋባኝ እኮ ነገር። ችግር የለም ችግር የለም። አሁን ልጻፍና በዱካሽ ፈርመሽ በዚህ ቀን ወስድ ብለሽ እንዴት ተው እንጂ መብሬ፣ እኔ እናንተ አሁን ተቃለበለ ምን አለ እና ነው አሁን እኔ እናንተ ተወረቀት በልጦ ነው ቃላችን። አይ ቢሆንም ስራና ወረቀትና ጉርብትና የተለያዩ ነገሮች ናቸው። እና አካሄዳለሁ። ተው እንጂ ሁሉም ነገር ይኸውልሽ። ማርቂ መብሬ እኔ ማለቴ ወርቄ፣ አወለታት ተፍሽኝ እኮ እንደው የገንዘብ ሲሆን ቃላቱ ሁሉ ነው የሚጠፋብኝ። ገርምሻ አረዲያ እንግዲህ እና አካሄዳለሁ አካሄዳለሁ እና አሁን ወይዘሮ ልበልልሽ ወይዘሪት ልበልልሽ የታል ነገር ነው። መብሬ ተው እንጂ ምንም የሆነ እኮ እሳቸውን አግብቼ የኖርኩ ወርኩ ነኝ የተከበርኩ እንዴት ማወራ ነበርኩ እኮ። እሺ እንግዲህ ሳይ ወይዘሮ ዘንድሮ ሥራው ወይዘሮ ወርቄ እሺ፣ እኔ

ተቀብያለች። እሺ፣ አራት ነው። ዛሬ ስንት ቀን? ተው፣ ቀኑን እኔ ኋላም ቢሆን እጽፈዋለሁ። እኔ ወይዘሮ ወርቄ ያለማንም ጉትጎታ በራሴ ፍቃድ ከአቶ መብሬ አዲስ ብር ተቀብያለሁ። ነይ በይ ፈርሚ። እንግዲህ እሺ፣ አምጪ ይመጣል ነገር ነው ማለት ነው። እኔ ወይዘሮ ወርቄ እኔ እኮ ነኝ። ግድ የለም አንብበው ይዘው ይሄ እኔ ወይዘሮ ወርቄ ያለማንም ጉትጎታ ያለ ያለማንም ቀስቃሽ በራሴ ፍቃድ ከአቶ መብሬ አንድ ሺህ ብር ተቀብያለሁ። ግን ይሄን ገንዘብ ይህን ገንዘብ ተበድሬ ሳልመልስ ብቀር እጅና እግሬን ተጠርንፌ አይደለም፣ አቆይ እጅና እግሬን ተጠርንፌ ፍርድ ቤት እጀ ሶስት ሺህ ብር ልከፍል ማ። መብሬ፣ እንዴት ያለ ነገር ነው? እመሰክራለሁ ይላል። እንዴት ተው እንጂ መብሬ፣ እንዴት ነው እኔ አንድ ሺህ ብር ተበድሬ 3 ሺህ ብር የምታስከፍለኝ? እንዴት አይ በሰዓቱ አካሄዳለሁ። አሁን ሕግ አለው በጊዜውና በሰዓቱ ታላመጣሽ፣ እየወለደ እየወለደ እየወለደ አራጣ ያለው ነው አራጣ ያለው ነው። አይ አየ መብሬ አንተ ሲነግሩ እንዴት እናገራለ እንዴት ነገር ነው? ምን አሁን መዘባዘብ ምናምን። እኔ ካንቺ ጋር ሰጣ ገባ ውስጥ አልገባም። ትበደሪያለሽ አትበደሪ ስንት ስራ ጥዬ የመጣው እኮ እንግዲህ ምን አደርጋለሁ። እንዲህ እያደረክ ነው አይደል እንደው የአዳሜን ሀብት ንብረት የሰበሰብክ እንደት

እኔ እኮ ላንቺ አስቤ ነው። ምን ዳዲ ሽን ብሎ እንዳይወስድብሽ ብዬ እኮ። እንዴት አንተ ራት የምታስመጣኝ? አይ ሰው አይ፣ አላወቅሽም ማለት ነው። ስንት ፈተና ያሳልፍ ያለው አሁን በልስቲ። ግድ የለም ይሁን። እንደው መብሪ አንተም ደቂቃ እኔ ነው